አስር ሚሊየን ያነሰ ህዝብ ያላት በመኪና በሰዓታት ውስጥ ብቻ ከዳር እስከ ዳር ከተማውን ጎብኝታችሁ መጨረስ የምትችሉት በዕድሜ ገና መቶ ዓመት እንኳን ያልሞላት ጥቂትና ነጥብ የምታክል አገር እንዴት እንደዚህ ሀያል ልትባል ቻለች? እስራኤል። አዎ ማውራው ስለ እስራኤል ጥያቄ ሆኖባችሁ አያውቅም? የአንድ እስራኤል ውስጥ የሚከሰት ማንኛውም ነገር ልክ በዓለም ላይ እንደ መነጋገሪያ ሆኖ ሲዘግብ እናያለን። ገና እስራኤል ስትነካ እንደ አሜሪካ ያሉ ሀያላን አገራቶች ማልቀስ ይጀምራሉ። እንዲሁ ዝም ብሎ በሰማ በለው ነው ወይስ እቺ ምድር የእውነት የተለየ ነገር አላት? ለምንድን ነው ዓለም ሁሉ ትኩረቱን ወደ እስራኤል የሚያረግ? ለምንድ ነው ከሌሎች ምድርስ የተለየ የሆነችው? ያ ያሉ እጅግ በጣም ትላልቅ የሆኑ አገራቶች እንደነ ግብፅ፣ ሶሪያ፣ ሳውዲ አረቢያ፣ ሊባኖን እና ጆርዳን ከባዋት ጥቂት እንኳን ገፋ ቢያደርጓት በዛ በሜዲትራሊያን ባህር ውስጥ የምትሰምጥ የምትመስል፣ ነገር ግን በዚህ ሁሉ ተጽዕኖና ጫና ውስጥ ይልቁንስ የበለጠ እየተፈራችና በዓለም ላይ ተጽዕኖ ከሚፈጥሩ አገራት መካከል ፈርቀዳች ከሚባሉት ናት። ታዲያ እንዴት ነው ገና መቶ ዓመት ያልሞላት ትንሽ የህዝብ ቁጥር ያላት እቺ ሀገር እንዴት እንደዚህ ልትፈራና ታላቅ ልትሆን ቻለች? ዛሬ በዚህ ይሄን ንማማር የምንማማረው ስለ እስራኤል አገር ሚስጥር ነው። በእውነት ነው የምላችሁ ይህንን ሚስጥር ከሰማችሁ በዚህ ቪዲዮ መጨረሻ ላይ አንድ በጣም ህይወታችሁን ሁሉ የሚቀይር እውነት ታገኛላችሁ። ተከታተሉ። በዘመናቶች ሁሉ ውስጥ እንደ አይሁድ ህዝብ የተሰደደ የተገፋና የሚጠላ ህዝብ አልነበረ። ገና ገና በድሮ ዘመን ነው። በመጽሐፍ ቅዱሳችን ላይ ካነበባችሁ በግብፃውያን በፈርዖን አማካይነት ለአራት መቶ ዓመታት ሲጨቆኑ ተገዝቶ የኖሩ ህዝብ ናቸው። ከዛ ቀጥሎ በመሳፍንት ዘመን የተለያዩ ጠላቶቻቸው ሲያስጨንቋቸው ነበር። ከዛም አልፎ እነ ሶሪያ እነ ባቢሎን፣ በነ ዳንኤል ዘመን ደግሞ በመንጠቋ አፍንጫቸውን እያረጉ ሲማርኳቸው፣ ባሪያ ሲያረጓቸው ነበር። ከዛ ደግሞ በጌታ በኢየሱስ ክርስቶስ ዘመን በሮማውያን ግዛት ስር ነበሩ። አረ እንዲሁም በቅርብ ጊዜ እንኳን በሁለተኛው የዓለም ጦርነት ጊዜ ከስድስት ሚሊዮን በላይ አይሁዶች ናቸው የተገደሉት። ታዲያ በዚህ ሁሉ ዘመን ጭቆና፣ መሰደድ፣ መገፋት ውስጥ እንዴት ነው ቼ አገር አብባ መልሳ አገር ሆና ጭራሹኑ አስፈሪና የበላይ የሆነችው እንዲህ የተጠሉ ትንሽ ጥቂት ህዝቦች እንዴት በዓለም ላይ ተጽዕኖ ፈጣሪዎች ሊሆኑ ቻሉ? አገር ሳይኖራቸው እንዴት ህዝብ ሆነው ሊቆዩ ቻሉ? በየሄዱበትስ ለምንድን ነው አይሁዳዊ የበላይና ገዢ የሚሆነው አበዳሪና ባለሀብት የሚሆነው? አንዱ የሚጠሉበትን ምክንያት ይሄ ነው። ታዲያ ከነዚህ ሰዎች ጀርባ ያለው ሚስጥር ምንድን ነው? ማለትም በዚህ ሁሉ መጠላት ውስጥ በመንፈሳዊ ዘርፍ ሆሊላንድ የምትባል የበላይ የሆነች ከተማ ነች። ማንም ሰው ስ ይጠይቁት መጎብኘት የምትፈልገው አገር ቢባል እስራኤል የሚል ሰው ይበዛል። በዓለም ላይ ትላልቅ ከሆኑት ከሶስቱ ሃይማኖት ጁዲዝም፣ ክርስቲያኒቲ እና እስላም በእነዚህ ሶስቱም ሃይማኖቶች እስራኤል ሴንትራል የሆነች አገር ናት። በሶስቱም ሆሊላንድ ወይም ቅድስት ከተማ ተብላ ትታወቃለች። በዓለማዊም ዘርፍ ቢሆን ኢኮኖሚውን ዋልታ የምታንቀሳቀስ ይመስል ከሶስቱ አህጉራት ጋር ሚድል ኢስትን ያያያዘች ኢኮኖሚ ኃይለኛ ተጫዋች ሀገር ናት። ማለትም ከኤሮፕ ከኤዥያ፣ ከአፍሪካ ጋር ሚድል ኢስትን ኮኔክት የምታደርግ የንግድ ቀጠና ስትራቴጂክ ቦታ ላይ የተቀመጠች ሀገር ናት። ታዲያ ይሄ የመልካዓ ምድር አቀማመጧ ፖለቲካሊና ሚሊተሪ ላይ በጣም የበላይ እንድትሆን ያደረጋት አንዱ ምክንያት ነው። በፈጠራና ቴክኖሎጂ ዘርፍ ላይም እንደ እስራኤላውያኖች በአለም ላይ ተጽዕኖ የፈጠሩ ሰዎች የሉ። ለምሳሌ በሳይበር ሴኩሪቲ በሕክምና ወይም ይሄ የመድኃኒት መቀመም ስራ ላይ በአግሮ ኢንዱስትሪ፣ በአርቲፊሻል ኢንተለጀንት እንዲሁም በጣም ትላል የተባሉ የሶሻል ሚዲያ ፕላትፎርሞችን እንኳን የአይሁድ ህዝቦች ናቸው የመሰረቱት። ለምሳሌ ባጭሩ ጎግል፣ ማይክሮሶፍት፣ ፌስቡክ የመሳሰሉትን ትላልቅ ፕላትፎርሞች አይሁዳውያን ናቸው ለመጀመሪያ ጊዜ ኢኖቬት ያደረጓቸው። እጃቸው በዚህ በባንኩ ዘርፍ ኢንቨስትመንት ዘርፍ ሪል ስቴት ዘርፎች አፍሪካ ውስጥ በየአገሩ ተሰራጭተው ትላልቅ የኢኮኖሚ ዘርፉን ተቆጣጥረውታል። ኤዱኬሽናሊ ቶፕ ሃፒ ኢን ዘ ወርልድ ናቸው። በትላልቅ ዩኒቨርሲቲዎች የጁዊሽ ተማሪዎች በጣም ትላልቅ ውጤት ያላቸው ናቸው። በመከላከያ ዘርፍ ወይም ይሄ በሚሊታሪ ዘርፍ ላይ በጣም የሚያስፈራ ክንድ ያላቸው እንደነ ሞሳድ የመሳሰሉ ትላልቅ የስለላ ቡድኖችን ያቋቋሙ ናቸው። ወደ ታሪኩ ደግሞ ስትመጡ ጥንታዊ ታሪክ ያላት አገር ናት እስራኤል። ቋንቋቸውም ቢሆን እስካሁን ድረስ በጣም የቆየና ጥንታዊ የሆነ ቋንቋ አላቸው። እንደነ ኢያሪኮ አይነት ጥንታዊ ከተማ በታሪክ መዝገብ ላይ ተመዝግቦ ይገኛል። ታዲያ ይሄ ሁሉ ተጽዕኖ እንዴት ሊሆን ቻለ? አንዴት የተገፋች ለመቶ ዓመት የማይሞላት በብዙ ህዝቦች ዘንድ የተጠላች ታሪካቸው የስደት እና የመገፋት የሆነ እንዴት እንደዚህ አሁን ድረስ የበላይ ሆነው ሌሎችን ሁሉ ገዝተውና ተቆጣጠረው ሊኖሩ ቻሉ? ጥያቄ ሆኖባቸው አያውቅም። አንዳንዶች እንዲሁ ዝም ብሎ ባህልና ሃይማኖታቸውን እያዩ ሰዎች እየደገፏቸው ወይም ሌሎች ሀገራት በዚህ ምክንያት የሚደግፏቸው ይመስላቸዋል። ነገር ግን አይደለም። የነዚህ ህዝቦች አንድ ሚስጥር አለ። ይሄ ሚስጥር ኪዳን ይባላል። ጉዳዩ የጀመረው ገና በዘፍጥረት መጽሐፍ ምዕራፍ 12 ላይ ነበር። አብርሃም በሚባል ሰው ነው የተጀመረው። እግዚአብሔር አብርሃምን ያለ ምንም ምክንያት ጠራው። ከዛ ምን እንዳለው ታውቃላችሁ? ዘፍጥረት ምዕራፍ 12 ቁጥር 1 እግዚአብሔርም አብርሃምን አለው፣ ከአገርም ከዘመዶች ከአባትህን ቤት ተለይተህ እኔ ወደማሳየ ምድር ውጣ፣ ታላቅ ህዝብም አደርግሃለሁ፣ እባርካሃለሁ፣ ስምህንም አከብረዋለሁ፣ ለበረከት ሁን ብሎ ሲጠራው እናያለን። ይህን ጥሪ እግዚአብሔር አክብሮ በአብርሃም አማካኝነት ይህ የአብርሃም የዘር ሀረግ የሆነው እስራኤል ውስጥ ያሉት ህዝቦች የተለዩ ህዝቦች ከእግዚአብሔር ኪዳን የተነሳ፣ እነዚህ ህዝቦች ለዘመናት ሁሉ በእግዚአብሔር ኪዳን ስር ዋሉ። ከአብርሃም በኋላ ልጁ ይስሐቅ ከዛ ደግሞ የልጅ ልጁ ያዕቆብ እስራኤል የሚባል ስሜት ተሰጠው። እሱ ነበር የእሱ ልጆች ናቸው። አስራ ሁለት ልጆች በኋላ ላይ በእስራኤል ነገድ ስማቸው የተከፋፈለው ማለት ነው። ታዲያ ከነዚህ ከአስራ ሁለቱ መካከል አንደኛው ዮሴፍ የተባለው በባርነት ተሽጦ ወደ ግብፅ ይወርዳል። በግብፅ ውስጥ ግን እግዚአብሔር በእሱ ላይ ያስቀመጠው አጀንዳ ስለነበረ የበላይና ገዢ ተደረገ። ከዛ ዓለምን ሁሉ በእሱ ሊታደግ ስለወደደ ወንድሞችን ከዛ ከረሃብ ምድር አስጠርቶ በግብፅ እንዲኖሩ አደረገ። ያኔ ነው እየተጨቆኑ መብዛት፣ እየተገፉ መስፋፋት የጀመሩት። ለምን ሲባል በረከት እየተባረ ህዝቦች ነበሩ። ግብፃውያን ባስጨነቋቸው መጠን ይበዙ ነበር ይላል መጽሐፍ ቅዱስ ሲናገር። እግዚአብሔር በእነዚህ ህዝቦች መካከል በአብርሃም ዘር አማካኝነት ራሱን ለዓለም ማስተዋወቅ ፈልጓል። እግዚአብሔርን እስራኤል የተባለችውን አገር የተጠቀመባት ልክ እንደ ሚሽነሪ አገር ናት። በየቦታው ይሄዳሉ፣ ይገፋሉ፣ ይጠላሉ ግን ይበዛሉ፣ ይሰራጫሉ፣ ይበለጽጋሉ። እንዴት ነው የእነዚህ ሰዎች ሚስጥር? ሲባል የእስራኤል አምላክ አምላካቸው ይተዋወቃል። ስለዚህ እግዚአብሔር በእስራኤል አማካኝነት ስሙን ለሌሎች አህዛቦች ሁሉ አስተዋውቃል። ማስተዋወቅ ግን ብቻ አይደለም። በእስራኤል አማካኝነት ሌሎች አህዛቦች ወደ እስራኤል አምላክ ወደ እግዚአብሔር እንዲመጡ የስበትን ኃይል በእስራኤል ህዝብ ላይ ያስቀምጧል። እግዚአብሔር ነው በእነዚህ ህዝቦች ላይ የስበትን ኃይል ያስቀመጠው እግዚአብሔር። እንዲሁም ይሄን ሚስጥር በዘዳግም ምዕራፍ 7 ቁጥር 6 ላይ እንዲህ ብሎ ሲነግራቸው እናያለን። ለአምላክህ ለእግዚአብሔር አንተ ቅዱስ ህዝብ ነህ፣ እና በምድር ፊት ከሚኖሩ አህዛብ ሁሉ ይልቅ ለእርሱ ለራሱ ህዝብ ትሆንለት ዘንድ አምላክህ እግዚአብሔር መረጠህ። እግዚአብሔርም የወደዳችሁና የመረጣችሁ ከአሕዛብ ሁሉ በቁጥር ስለበዛችሁ አይደለም፣ እናንተ ከአሕዛብ ሁሉ በቁጥር ጥቂቶች ነበራችሁና፣ ነገር ግን እግዚአብሔር ስለወደዳችሁ፣ ለአባቶቻችሁም የማለላችሁን መሐላ ስለጠበቀ ስለዚህ እግዚአብሔር በጽኑ እጅ አወጣችሁ ከባርነትን ቤት ከግብፅ ንጉስ ከፈርዖን እጅ አዳናችሁ ይላል እግዚአብሔር። ከግብፅ እንኳን ምድር ሲያወጣቸው ብዙ ተአምራትን እያደረገን ያወጣቸው። ታዲያ ህዝቡ ሁሉ በዛ ሰዓት ሌሎች አሕዛቦች እነዚህ ሰዎች እኮ ባህር የተከፈለላቸው፣ በቀን ጨለማ የሆነላቸው፣ ጓጉንቸር፣ ውሃ ወደ ደም የተቀየረበት ህዝቦች ናቸው ተብለው ይፈሩ ነበር። እግዚአብሔር በነዚህ ህዝቦች አማካኝነት ኪዳን ስለገባላቸው በየሄዱበት ይሰራጩ፣ ይገዙ፣ ያሸንፉና አስፈሪ የሆኑ ነበር። እግዚአብሔር ነው በእስ እስራኤል ላይ የስበትን ኃይል ያስቀመጠው። ገና ከብሉ ጀምሮ በሙሴ ህግ አማካኝነት ህግ ሲወጣ ከነሱ ምድር፣ ከዛ በነቢያቱ አማካኝነት ፕሮፌቲክ ሴንተር ስትሆን እስራኤል፣ ማለትም እያንዳንዱ የተፈጸሙ ትንቢቶች በእስራኤል ላይ እያጠነጠኑ ናቸው። እስራኤል አገር እስከ ዛሬ ድረስ ፕሮፌቲክ ማፕ ነች በምድር ላይ ለሚከናወኑ ነገር። እስራኤልን ስትመለከቱ እሷ ላይ የሚፈጸሙ ነገሮች ምድር ላይ የሚደረጉትን የእግዚአብሔርን ጊዜና አጀንዳ ይጠቁማሉ። ለዛ ነው የተቀመጡበት እንኳን መልክዓ ምድር ኢንፎርሜሽንን ቶሎ ለማድረስ ከወንጌል ጀምሮ ወደ ኤሮፕ ወደ አፍሪካ ወደ ኤዥያ ወደ ሚድል ኢስት ስትራቴጂክ ቦታ ላይ የተቀመጠች ሀገር ናት። ታዲያ ይህ የስበት ኃይል ኢየሱስ ክርስቶስ እንኳን አይሁዳዊ ሆኖ በዛች ምድር ላይ እንዲወለድ፣ በዛች ምድር ላይ አገልግሎቱን ማዕከል አድርጎ እንዲያገለግል፣ በዛች ምድር ላይ ለሰው ልጆች ኃጢአት በሙሉ መስዋዕት ሆኖ እንዲሞት፣ በዛች ምድር ላይ ደግሞ እንዳረገ ተመልሶ እንኳን ወደፊት የሚመጣው በዛች ምድር ላይ እንደሆነ መጽሐፍ ቅዱስ ይነግረናል። ይሄ የሚያሳየው እስራኤል ፕሮፌቲክ ማፕ ነች፣ እስከዛሬ በ በምድራችን ላይ ለሆኑ ነገሮችም ወደፊትም ደግሞ የመጨረሻውን ዘመን እንኳን የምትጠቁም አገር ብትኖር እስራኤል ናት። ለዛ ነው በትንቢተ ዘካርያስ መጽሐፍ ላይ ጌታ ኢየሱስ ክርስቶስ እግሮቹ በደብረ ዘይት ተራራ ላይ እንደሚረግጡ፣ ያ ተራራ ለሁለት እንደሚሰነጠቅ፣ እንደገና ደግሞ የመጨረሻው ታላላቅ የተባሉ ውጊያ እንደ ጎግማጎግና አርማጌዶን የመሳሰሉት ውጊያ በዛ አካባቢ እንደሚደረግ፣ ፕሮፌቲካሊ ማፕ ነው እግዚአብሔር ያስቀመጠልን። እመኑ። በብሉይ ኪዳን ላይ የተነገሩ ትንቢቶች በአዲስ ኪዳን ላይ ተፈጽመዋል። ማለትም ለምሳሌ ኢየሱስ ቤተልሔም በሚባል ከተማ መወለዱ፣ ናዝሬት በሚባል በእስራኤል ከተማ ማደጉ፣ በአህያ ላይ እንኳን ተቀምጦ ኢየሩሳሌም መግባቱ እነዚህ መፈጸማቸው ተመልሶ ድጋሚ ደግሞ በደብረ ዘይት ተራራ አይኖች ሁሉ እያዩት እንደሚመጣ ማረጋገጫችን ነው። አንዱ እስራኤልን የስበት ኃይሏን ያሳደገ ሁላችንም ወደዛች ቅዱስ ከተማ እያለን መሄድ የምንፈልግበት ምክንያት የኢየሱስ ክርስቶስ በዛ ከተማ ላይ መወለድና አገልግሎቱን ማድረግ ነው። ያቺን ምድር ሆሊላንድ አርጓታል። ሱ ብቻ ግን ዓለም ኢየሱስ ክርስቶስ እንኳን ከመምጣቱ በፊት እስራኤል ማለት ዓለም ሁሉ የሚያተኩርባት ከተማ ነበረች። ለምሳሌ ትዝ ይላችኋል፣ ጠቢቡ ሰለሞን በነበረበት ዘመን ከተለያየ ምድር ያቺን ስፍራ ለመጎብኘት ሰዎች ይመጡ ነበረ። ትልቁ ምክንያት ደግሞ የእግዚአብሔር ቤተ መቅደስ በዛ ስፍራ ላይ ይሄ ጠቢቡ ሰለሞን አሳምሮና ውብ አድርጎ ገንብቶ ነበር። ታዲያ ሰዎች ይህንን መቅደስ ለማየት ይመጣሉ። ይሄ ንጉሥ ሰለሞንም ሲናገር መጨረሻ ላይ ጸሎቱ እንደዚህ አለ፣ እግዚአብሔር ሆይ፣ ወደዚህ አዙረው የሚጸልዩ ሁሉ ጸሎታቸው ይሰማ አለ። ለዛ ነው ጌታ ኢየሱስ ክርስቶስ እንኳን በመጣ ዘመን ከቤተ መቅደስ ጅራፍ አበጅቶ እያስወጣ ሲነግዱ የነበሩትን ሲገርፍ እያስወጣ የነበረበት አንዱ ምክንያት ቤቴ ለአህዛቦች የጸሎት ቤት ይባላል ተብሎ ተጽፏል እያለ ነው። ያ ቀናት ይዞት ነው። እግዚአብሔር ለአይሁዳዊ፣ ለእስራኤላውያኖች ብቻ ሳይሆን ለአሕዛቦች እንኳን ያንን ቤተ መቅደስ የስበት ኃይል አድርጎት ነበር። ማለትም ሰዎች ወደዛ ቤተ መቅደስ ሲጸሉ ጸሎታቸው እንዲሰማ ፈልጎ ነበር። እስካሁን ድረስ ብዙ ሰዎች ወደዛ ስፍራ ሄደው መጸለይ ይፈልጋሉ። የእኛን ንግሥተ ሳባን እንኳን ጨምሮ በጊዜው ብዙ ሀብት ተሸክማ ወደ እስራኤል ልትጎበኝ ሄዳለች። ይሄ የስበት ኃይል ከእግዚአብሔር ኪዳን የተነሳ በዛች ምድር ላይ ውብ መዓዛ ተቀምጦ ነበር። እግዚአብሔርን የሚያስተዋውቅ የእስራኤልን አምላክ የሚያጎላ ማዕዛ ታዲያ ግን ይህን ሁሉ ስለፈልፍ፣ አንተ ምን ታወራለህ፣ አይሁዳውያኖች እኮ ክርስቶስ ኢየሱስን እንኳን አይቀበሉም፣ ገና መሲህ የሚጠብቁ ናቸው ልትሉኝ ትችላላችሁ። አዎ፣ በእርግጥ ልክ ነው። እስካሁን ድረስ አይሁዳውያን ውስጥ መሲህ ይመጣል ብለው የሚጠብቁ አሉ። ያ ማለት ግን እነሱ የእግዚአብሔርን አጀንዳ አልተረዱም ማለት እግዚአብሔር አጀንዳውን ያጥፋል ማለት አይደለም። እግዚአብሔር ለቃል ኪዳኑ ታማኝ ነው። እስከ ዛሬም ድረስ ቃል ኪዳኑን ስለሚጠብቅ ነው እቺ ምድር የበላይ እንጂ የበታች ያልሆነችው። ያን ጊዜ እንደተናገረላት ራስ እንጂ ጅራት አትሆኑም፣ አበዳሪ እንጂ ተበዳሪ አትሆኑም፣ የበላይ እንጂ የበታች አትሆኑም ተብሎ እንደተነገረባቸው በዘመናት ሁሉ እንደዛ እየሆኑ ነው። ይልቁንስ ኪዳን የሚገባቸው በመጽሐፍ ቅዱስ ላይ የተመሰረቱ አገራት እንደነ አሜሪካ አይነት ገና እስራኤል ስታለቅስ ሶፍት ይዘው እየሮጡ ይመጣሉ። ጉዳዩ ስለገባቸው ነው። እግዚአብሔር ለአብርሃም የሚባርኩህን እባርካለሁ ብሎ ቃል ኪዳን ገብቶለታል። ምንም እንኳን ምድራዊ በረከት ላይ ያተኮረ ቢሆንም የእነዚህ ሰዎች በረከት ግን አስተዋይ ሰውና የእግዚአብሔር ኪዳን የገባው ሰው እነዚህን ህዝቦች ይባርካል። ታውቃላችሁ፣ በሁለተኛው ዓለም ጦርነት ጀርመኖች በእስራኤል ላይ በጣም ጉዳት ካደረሱ አገራት መካከል አንዳቸው ነበሩ። ታዲያ ጀርመን በጣም ብዙ መከራና ውድምት ደረሰባት። ታሪኩን እናንተ ገብታችሁ አጥኖት ፍርስራሽ ከተማ ነበር የሆነችው። መጀመሪያ ግን ጀርመን ከመቋቋሟ በፊት ምን እንዳደረገች ታውቃላችሁ? እቺን የኪዳን ምድር ነክተናል ብለው ካላቸው ከዛ ፍርስራሽ ያላቸውን አዋተው እስራኤል እንድትቋቋም በ1948 በጣም ብዙ ሚሊዮን ብር ይቅርታ ጠይቀው ለእስራኤል መንግስት ሰጡ። ከዛ ጊዜ በኋላ በ20 አመታት ልዩነት ውስጥ ጀርመን አገር ተመለሳ ተገንብታ ስርዓት የሌለባት አገር ሆና ነበር። ለምን ሲባል ኪዳን የገባቸው ህዝቦች እንደዚህ ያደርጋሉ። የሚባርኩን እባርካለሁ ተብሎ ስለተጻፈላቸው ነው። መዝሙረኛው ዳዊት እንደዚህ ብሎ ይመክረናል። በመዝሙር 122 ስድስት ላይ ለኢየሩሳሌም ሰላምን ለምኑ አንተንም ለሚወዱ ልማት ይሁን በኃይልህ ሰላም በጌጠኛ ቤትህም ልማት ይሁን ይላል። ስለዚህ አስተዋዮች መጽሐፍ ቅዱስን የምትከተሉ የእግዚአብሔርን ኪዳን የምታከብሩ ከሆነ እግዚአብሔር አንድ ጊዜ እንኳን ተጠቅሞባት የነበረች ምድር ስለሆነች አሁንም ደግሞ ኪዳኑን ስለማያጠፍ ሁል ጊዜ ለእስራኤልን ሰላም ልትመኙ ይገባል። ሐዋርያው ጳውሎስ እንኳን ተዚላቸዋል ያለው በሮሜ ምዕራፍ ዘጠኝ ላይ ከቁጥር አንድ ጀምሮ ብዙ ሐዘን፣ የማያቋረጥ ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም፣ ህሊናዬም በመንፈስ ቅዱስ ይመሰክርልኛል። በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ ጸልይ ነበርና እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም፣ የህግም መሰጠት፣ የመቅደስም ስርዓት፣ የተስፋውም ቃላት ለእነርሱ ናቸውና አባቶችም ለእነርሱ ናቸውና እያሉ ይናገራል። ከእነርሱም ክርስቶስ በስጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላል። ስለዚህ እነዚህ ህዝቦች ቀላል አይደሉም። የኪዳን ህዝቦች ናቸው። እግዚአብሔር ስለሰጣቸው የተስፋ ቃል የተነሳ እኛ እንኳን ልንወዳቸው፣ ልናከብራቸው ይገባል በላይ ግን እኔ ይህንን ልነግራችሁ ብቻ አይደለም የመጣሁት። ለእስራኤል እግዚአብሔር በዘፍጥረት አስራ ሁለት የገባውን ቃል ኪዳን እስከ ዛሬ ድረስ በታማኝነት እየፈጸመ ከሆነ ይልቁንስ ለአብርሃም በዘርህ ተብሎ የተነገረለት በኢየሱስ ክርስቶስ አማካኝነት በአዲስ ኪዳን የሆነ ተስፋ በራሱ በእግዚአብሔር ልጅ በኢየሱስ ክርስቶስ ደም የተደረገለን ኪዳን ተካፋይ የሆናችሁ እንዴት አብልጣችሁ እድለኞች ናችሁ። ጌታ ታማኝ መሆኑን በነዚህ ህዝቦች እንድናይ ይፈልጓል። ታዲያ ይልቁንስ በልጁ በኢየሱስ ክርስቶስ አማካኝነት የአብርሃም ዘሮች የተደረግን የአብርሃም በረከት ወራሾች የሆንን በኢየሱስ ክርስቶስ አማካኝነት ወደ ተስፋው ቃል የተቀላቀለን ምን ያህል የተሻለ ኪዳን ይኖረን ይሆን? እኛ ይልቁንስ እንደ እስራኤላውያን ምድራዊ የሆነ የሚጠፋ የተስፋ ኪዳን ሳይሆን ዘላለማዊ የሆነ ታላቅ ተስፋ ቀርቶልናል። እስራኤሎችም ቢሆን እንዲሁ የተጣሉ ህዝቦች ይሆናሉ ማለት አይደለም። በመጨረሻው ዘመን ወንጌል በእነሱ መካከል እንኳን በታላቅ ስልጣንና ክብር እንደሚሰበክ፣ ለጌታ እንደሚማረኩ መጽሐፍ ቅዱስ ተናግሯል። ከዚህ ሁሉ በላይ ግን በክርስቶስ ኢየሱስ የእግዚአብሔር ልጆች የሆንን እኛ፣ በእኛ ውስጥ የተቀመጠ ታላቅ የስበት ኃይል አለ። በዚህ ሰዓት ሰው ሁሉ ሊጎበኘው የሚፈልግ ያ የተዋበ ቤተ መቅደስ እኛ ውስጥ አለ። እሱም በመንፈስ ቅዱስ አማካኝነት የተገነባ ያ ቤተ መቅደስ ነው። እግዚአብሔር በእኛ ውስጥ ከፍተኛ የመንፈስ ቅዱስን ኃይል ያስቀመጠው ለዛ ነው። ሰዎች ፈውስን ሲፈልጉ ወደ እናንተ ይመጣሉ። ከአጋንንት ስራት ነፃ መውጣት ሲፈልጉ ወደ እናንተ ይመጣሉ። መፍትሄ ለማግኘት፣ እግዚአብሔርን ለመፈለግ፣ ሰላምን ለማግኘት፣ በእናንተ ውስጥ ካለው ምንጭ ለመጠጣት ይመጣሉ። እግዚአብሔር በአዲስ ኪዳን በኢየሱስ ክርስቶስ ላመንን ለእኛ ታላቅ የሆነች የስበት ኃይል አድርጓል። ይቺም የስበት ኃይል የተቀመጠባት ቤተ ክርስቲያን ትባላለች። በማይናወጥ ኪዳን፣ በማይለወጥ ኪዳን የተያዘች የሲኦል ደጆች የገሃነብ ደጆች የማይችሏት ታላቅ የስበት ኃይል የሚሰራባት ቅድስት የእግዚአብሔር ቤተ ክርስቲያን። እግዚአብሔር አሁንም ለቃል ኪዳኑ ታማኝ ነው። ለነዛ ህዝቦች እስከዛሬ ድረስ ታማኝነቱን ከገለጠ ለእኔና ለእናንተማ እንዴት አብዝተው አይገልጥም? እስቲ አሁኑ በዚህ ኪዳን ውስጥ ያልተቀላቀላችሁ ኃያልና ብርቱ የሚያደረገውን የዘላለም ተስፋ ያለውን ኪዳን እንድትቀላቀሉ አሳስባችኋል። ምናልባት ጌታ ኢየሱስ ክርስቶስን ወደ ልባቸው ያልጋበዛችሁ ሰዎች አሁን ከዚህ ስክሪን በታች በምታየ ስልክ ቁጥር ደውሉና አነጋግሩ። የዚህ የተስፋ ቃል ኪዳን ወራሾች እንድትሆኑ መንገዱን እናሳያቸዋለን። ይህ ቪዲዮ ግን እርግጠኛ ነኝ ለብዙ ሰዎች ይጠቅማል። እንዲሁ እስራኤልን በሃይማኖት ዙሪያ ብቻ የሚመለከቱ ሰዎች ስለ እግዚአብሔር ኪዳን እንዲገባቸው መንገድ ይከፍታል። ስለዚህ ለሰው ለ1 ሰው በታማኝነት ሼር በማድረግ አብራችሁን አገልግሉ እግዚአብሔር ቃሉ ታማኝ መልካም ጊዜ